ሰበር ዜና። በአዲስ አበባ ድንገተኛ ተኩስ ተከፍቶ ሁለት ሰዎች ተገደሉ። ተኩሱን የከፈተው ግለሰብ በመጨረሻ ራሱ እንዳጠፋም ታውቋል። ተኩስ የከፈተው ግለሰብ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት እንደነበርም ታውቋል። ዝርዝሩን አሰናድተናል። የደብረ ጽዮን ቡድን በንጹሃን ላይ የተኩስ ሩምታ ከከፈተ በኋላ ወታደራዊ እንቅስቃሴው አይሏል ጌታቸውን ንጹሃን ላይ የተኮሱ አካላት ለእኛም አይመለሱም ሲሉ ፍርሃታቸውን ገልጸዋል ከዚህ በተጨማሪም አራት ኪሎ ያለው ማዕከላዊ መንግስት የትግራይን ህዝብ ወደ እልቂት ሲገባ አቁሞ አይመልከት ሳይረፍድ እርምጃ ይውሰድ ሲል ከባድ ተማጽኖ አቅርበዋል ይህ በእንዲህ እንዳለ የደብረ ጽዮን አንጃ መንግስታዊን መዋቅር በተቆጣጠረባቸው አካባቢዎች የኤርትራ ደህንነቶች መግባታቸው ተሰምተዋል ትሰሙታላችሁ የአውሮፓ ህብረት ስለ አማራው ጦርነት ዝምታውን ሰበረም። የህብረቱ አምባሳደር የአማራው ጥቃት መቆም አለበት የሚለውን መልእክት እያስተጋባ ነው ሲል አዲስ አበባ ሆነው መግለጫ ሰጥተዋል። ከዚህ በተጨማሪም ስለ ድርድርና ተያያዥ ጉዳዮችም አንስተዋል። የምናስደምጣችሁ ነው የሚሆነው። የድምፃዊ እጮኛ ህልፈት አሁንም እያነጋገረ ነው። ቀነኒ ራሷን ከአምስተኛ ፎቅ ስትወረወር እጮኛዋ ቤት ውስጥ እንደነበርም ተሰምቷል። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደሳችሁ የተወደዳችሁ የአንዳፍታ አፍታ ቤተሰቦች ከአንድ አፍታ ለሆኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጠናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። የደብረ ጽዮን ቡድን በንጹሐን ላይ የተኩስ ርምታ ከከፈተ በኋላ ወታደራዊ እንቅስቃሴ አይሏል። ጌታቸውን ንጹሐን ላይ የተኮሱ አካላት ለእኛ አይመለሱም ሲሉ ፍርሃታቸውን ገልጸዋል። ከዚህ በተጨማሪም አራት ኪሎ ያለው ማዕከላዊ መንግስት የትግራይን ህዝብ ወደ እልቂት ሲገባም ቁሞ ይመልከት ሳይረፍድ እርምጃ ይውሰድ ሲል ከባድ ተማጽኖ አቀርበዋል። ይህ በእንዲህ እንዳለ የደብረ ጽዮን አንጃ መንግስታዊውን መዋቅር በተቆጣጠረባቸው አካባቢዎች የኤርትራ ደህንነቶች መግባታቸው ተሰምተዋል። የትግራይ ሰራዊት ከፊቱ ያሰለፈው የደብረ ጽዮን ቡድን የኃይል እርምጃ መውሰድ መጀመሩን ተከትሎ ጌታቸው ረዳ ጭንቅና ስጋት ውስጥ ገብተዋል። ጌታቸው በእንግሊዝኛና ትግረኛ ቋንቋ የድረስሉኝ ጥሪ የሚመስል ቃና ያለው መግለጫ አውጥተዋል። የመግለጫው ፍሬ ነገር የፌዴራል መንግስት ትግራይን ወደ እልቂት ስትገባ ዝም ብሎ ቁሞ አይመልከተን ይመስላል። አስተዳደራቸውን በኃይል እየተቀሙ የሚገኙት ጌታቸው ለፌዴራል መንግስቱና ለዓለም አቀፍ ተቋማት የድረሱልኝ ጥሪ አሰምተዋል። ጌታቸው የፕሪትራውን ስምምነት ፈርሶ ጦርነት ሊለኮስ ጫፍ ደርሰዋልና ና ባካችሁ፣ ባለድርሻ አካላት የሆነ ነገር አድርጉልን ቢሉም እስካሁን የሰማቸው የለም። በጊዜው አስተዳደሩ መንግስት ላይ ያመጹ ጄኔራሎች ትናንት አዲግራት ከተማን ለደብረጽዮን ቡድን ካስረከቡ በኋላ አዲጉደምን ከሰዓት ደግመዋል። አዲጉደም ላይ የጌታቸውን አስተዳደር ያፈረሱት በአደባባይ ህዝብ ላይ የተኩስ ሩምታ በመክፈስ ሲሆን ከፍተኛ ጉዳት ማድረሳቸው ተሰምቷል። ጀነራሎቹ የጌታቸውን አስተዳደር ለማፍረስ ያሰማሩት የታጠቀ ኃይል በከፈተው የተኩስ ሩምታ አራት ወጣቶች በጥይት ተመተው ከፍተኛ ጉዳት ደርሶባቸዋል ተብሏል። በጥይት ተኩስና በድብደባ ከባድ ጉዳት የደረሰባቸው ሰዎች ወደ አይደር ሆስፒታል ለሕክምና መወሰዳቸው ተሰምቷል። ጥቃቱን የፈጸመው አርሚ 44 ከወረ አንድ መሆኑ የተገለጸ ሲሆን የአካባቢውን የጌታቸውን አስተዳደር ባለስልጣናት አፍኖ መውሰዱ ታውቋል። የአዲጉደም ከተማ ከንቲባ ኢንጂነር አምዶም ወልዱና የአዲጉደም ከተማ ምክትል ከንቲባ አወት ተወልደን ጨምሮ አራት የአካባቢ ባለስልጣናት በታጣቂዎች ተወስደዋል ተብለዋል። ከወታደራዊ አዛዥነታቸውን በሻራቸው ጀኔራሎች አስተዳደራቸው እየፈረሰ መከላከል ያልቻሉት ጌታቸው የፕሪቶራው ስምምነት ባለድርሻ አካላት ይድረሱልኝ ብለዋል። ፕሪትራውን ስምምነት ባለድርሻ አካላት የደረሱልኝ ጥሪ ያቀረቡት ትግራይ ዳግሞ ወደ ጦርነት ልትገባ ጫፍ ላይ ደርሳለች በማለት ነው። ጌታቸው በእንግሊዝኛ ቋንቋ ባሰራጩት የደረሱልኝ ጥሪ ሕገወጥ ካሉት ቡድን ጋር የወገኑ ወታደራዊ አዛዦች በህዝብ ላይ ሽብር እየፈጠሩ ነው ብለዋል። ጄኔራሎቹ ጌታቸው መቀመጫቸውን አድርገው በማይመሯት መቀሌና አዲጉደም ከተሞች በሰላማዊ ሰዎች ላይ በመተኮስ በርካቶች ላይ ጉዳት አድርሰዋል በማለት ከሰዋል። ጄኔራሎቹ የጊዜው አስተዳደሩን መዋቅሮች ለማፍረስ የሚያደርጉትን እንቅስቃሴ የተቃወሙ ሰላማዊ ሰዎችን ሰብስበው በማሰር ተጠምደዋል በማለት ወንጅለዋል። ይሁን እንጂ በጄኔራሎቹ ትዕዛዝ ታፍነው ስለተወሰዱት የአስተዳደራቸው አመራሮች ጌታቸው በመልእክታቸው ያሉት ነገር የለም። የወታደራዊ አዛዦች ዓላማ የደብረ ጽዮን ቡድን ወደ ስልጣን ማምጣት መሆኑን የጠቀሱት ጌታቸው ድርጊቱ ትግራይን ወደ ከባድ አረንቋ እያስገባ ይገኛል ብለዋል። በዚሁ የትግራይ ቀውስ ውስጥ የውጭ ኃይሎች ተጨማሪ ግጭት ለመፍጠር ቀውሱን እየተጠቀሙበት እንደሆንም ጌታቸው ጠቅሰዋል። ጌታቸው የፕሪቶሪያ ስምምነት ባለድርሻ አካላት ሁኔታውን ወደ ለየለት ጦርነት ከማምራቱ ጊዜው አስተዳደሩን በማፍረስ ላይ የሚገኙ ኃይሎች ላይ እርምጃ መውሰድ ይጠበቅባቸዋል ብለዋል። ይሁን እንጂ የፕሪቶሪያ ስምምነት ዋና ባለድርሻ አካላት የሆነው የፌዴራል መንግስት ጉዳዩን እንዳልሰማ ሆን ብሎ በዝምታ እየተመለከተ ነው። ምንም እንኳን የፌዴራል መንግስቱ ትግራይ በቀውስ ስትታመስ ለምን ዝም እንዳለ የሚያውቀው ራሱ ቢሆንም አዝማሚያው እስከ መጨረሻው ቆሞ ለማየት የመረጡ መምሰሉ እየተጠቆመ ነው። በህወሓት ጄኔራሎች የኃይል እርምጃ እየፈረሰ የሚገኘው የጌታቸው አስተዳደር ተጠሪነቱ ለጠቅላይ ሚኒስትሩ ቢሆንም ከወደ አራት ኪሎ ትኩረት አልተሰጠውም እየተባለ ነው። የጌታቸው አስተዳደር ገና ከጅምሩ ሽባ ሆኖ ተጨባጭ ለውጥ የሚያመጣ ስራ መስራት አልቻለም የሚል ግምገማ መኖሩ ይነገራል። በቅርቡ በጌታቸው አስተዳደር ላይ አስተያየት የፌዴራል መንግስቱ አቋም ያንጸባረቁት የመስኖና ቆላማ ሚኒስትሩ አብርሃም በላይ ሰነፍ አስተዳደር ሲሉ ገልጸውት ነበር። ጌታቸውን በስንፍና የገመገሙት የፌዴራል መንግስት አሁን ላይ ጣልቃ ገብቶ ጊዜው አስተዳደሩን ይታደጋል ወይስ የደብረ ጽዮን ቡድን ስልጣን እስኪጠቀልል ጠብቆ ይደራደራል የሚለው ጉዳይ ተጠባቂ ሆኗል። ከዚሁ ጋር ተያይዞ አንደኛው የደብረ ጽዮን ፍንካች በተቆጣጠረባቸው የትግራይ ከተሞች የሻብያ ደህንነቶች መታየታቸው እየተነገረ ነው። በተለይም በአዲግራት ከተማ እነዚህ የሻብያ ደህንነቶች ስለመታየታቸው መረጃ ወጥቷል። ሆኖም ግን የትግራይን ጉዳይ ማዕከል አድርጎ የሚንቀሳቀሰው ወጋህታ ፕረስ የአካባቢው ነዋሪዎች ነገሩኝ ብሎ ባወጣው ዘገባ በአድግራት የኤርትራ ወታደሮችም ሆኑ ደህንነቶች የሉም ሲል አስተባብሏል። በአዲስ አበባ ድንገተኛ ተኩስ ተከፍቶ ሁለት ሰዎች ተገደሉ። ተኩሱን የከፈተው ግለሰብ በመጨረሻ ራሱ እንዳጠፋ ታውቋል። ተኩስ የከፈተው ግለሰብ መሳሪያው እንዲያስቀምጥ እና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት እንደነበርም ታውቋል። በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገድሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ለቢቢሲ ተናግሯል። ክስተቱ ያጋጠመው ትናንት ማክሰኞ መጋቢት 2 ቀን 2017 ዓ.ም ሲሆን ለሦስት ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑን ፖሊስ ገልጿል። አቶ ሽፈራው ረጋሳ የተባለ የባንኩ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦ ምላሽ ባለማግኘቱ ግለሰቧንና ግለሰቧ ጋር የፍቅር ግንኙነት አለው በሚል የተጠረጠረውን ሌላ ባልደረባ በመግደል ራሱን እንዳጠፋ የአዲስ አበባ ፖሊስ አስታውቋል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት አና ተስፋዬ የተባለች የ32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባለ የስራ ባልደረቦቹን በጥይት ተኩሶ የገደለው የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ እንደገለጹት ወንጀሉ የተፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽት የጥበቃ ሰራተኛ የጦር መሳሪያ በመቀበል ግድያውን ፈጽሟል። ግለሰቡ ግድያውን የፈጸመው ተጠርጣሪው ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሴ ብርሃኑ የተባለን ግለሰብ በሁለት ጥይት መትቶ መግደሉን ኮማንደር ማርቆስ ገልጸዋል። ግድያው ማክሰኞ መጋቢት ሁለት ቀን 2017 ዓመተ ምህረት ጠዋት ከአንድ ሰዓት ተኩል እስከ ለሁለት ሰዓት ሩብ ጉዳይ ድረስ ባለው ጊዜ ውስጥ መፈጸሙን የተናገሩት የአዲስ አበባ ፖሊስ ቃል አቀባይ በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት እንደነበር አመላክተዋል። ግድያውን የፈጸመው ግለሰብ ባልደረባቸውን ተኩሶ ከገደለ በኋላ ሌላኛውን የጥቃቱን ሰለባ ከመግደሉ በፊት ከድርጅቱ እንዲቆጠም መጠየቁን ነገር ግን ፍቃደኛ እንዳልነበር ተገልጿል። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት ነበረ ሲሆን በዚህ መካከል ወደ ባንኩ አንደኛው ፎቅ በማምራት የፍቅር ጥያቄውን አልተቀበለችም ያላትን በተመሳሳይ ሁኔታ በጥይት መጥቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱንም ባልደረቦችንም ከገደለ በኋላ በያዘው መሳሪያ የራሱን ህይወት እንዳጠፋ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ለቢቢሲ ገልጸው በክስተቱ በአጠቃላይ የሶስት ሰዎች ህይወት ጠፍቷል። ሁለቱም ሟቾች ወይዘሪት ሀና ተስፋዬና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁም ፎቶግራፍ መገኘታቸውን የጠቆሙት ኃላፊው ፖሊስ ምርመራውን ስለ ግንኙነታቸውን ያጣራ ገልጸዋል። ከዚህ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን የምርመራ ሂደት እንደሚቀጥል አስታውቋል። የአውሮፓ ህብረት ስለ አማራው ጦርነት ዝምታውን ሰበረ። የህብረቱ አምባሳደር የአማራው ጥቃት መቆም አለበት የሚለውን መልእክት እያስተጋባ ነው ሲሉ አዲስ አበባ ሆነው መግለጫ ሰጥተዋል። ከዚህ በተጨማሪም ስለ ድርድርና ተያዥ ጉዳዮችም አንስተዋል። የኢትዮጵያና የአውሮፓ ህብረት አሁናዊ ግንኙነትን በተመለከተም በአዲስ አበባ የህብረቱ አምባሳደር ሶፊ ፍሮም መግለጫ ሰጥተዋል። አምባሳደሯ በመግለጫቸው በአማራ ክልል የሚካሄደው ግጭት መቆም ያለበት መሆኑን በተለያዩ መንገዶች እየገለጽን ነው ብለዋል። የአማራ ክልልን ጦርነት መፈጠር ያልነበረበት ያሉት አምባሳደሯ ተፋላሚ ወገኖችን ወደ ድርድር ለማምጣት የሚቻልበትን መንገድ እንደሚገኝ ህብረቱ ይሰራል ሲሉም አስረድተዋል። አምባሳደሯ አክለውም ስለ አማራው ክልል የአማራ ጥቃት መቆም አለበት የሚለውን መልእክት በሁሉም አማራጮች እየገለጽን ነው ሲሉ ተደምጠዋል። የግጭት ተዋናኞች ወደ ውይይት ለማምጣት የሚሞክሩ አንዳንድ ሂደቶች መኖራቸውን በመጠቆም እንደ ጥሩ ሙከራ ቆጥረውታል። ይሁን እንጂ ጦርነቱን ለማቆም አለ ስላሉት ጥረት የማድረግ ሂደት አምባሳደሯ በግልጽ የሰጡት ማብራሪያ የለም። በሌላ በኩል በትግራይ ክልል ያለው አሁናዊ ውጥረት በውይይት ብቻ መፈታት እንዳለበት መልእክት በማስተላለፍ ላይ ነን ብለዋል። ትግራይ ክልል ውስጥ የሚስተዋለው ሽኩቻ ሌላ ችግር እንዲያመጣ አንፈልግም ያሉት አምባሳደሯ ችግሮችን በንግግር ለመ ት ሁሉም አካላት ዝግጁ መሆን አለባቸው ብለዋል። ህብረቱ ከኢትዮጵያ ጋር ለሚኖረው ግንኙነት መሻሻልና ድጋፍ ለማድረግ ሰላምና መረጋጋት ወሳኝ ጉዳይ ነው ብለዋል። አሁን ላይ በአገሪቱ በተለያዩ አካባቢዎች የቀጠሉ ጦርነቶችና ግጭቶች በድርድር መፈታት እንዳለባቸው የጠቆመው ህብረቱ ለኢትዮጵያ መንግስት የሚደረጉ ድጋፎችን ከዚሁ ጋር የተያያዙ ናቸው ብለዋል። በሌላ በኩል በኢትዮጵያ የሚፈጸሙ ሰብአዊ መብት ጥሰቶች በከፍተኛ ሁኔታ መጨመራቸው ተሰምተዋል። በተለይ ካለፉት ሶስት አመታት ወዲህ የመብት ጥሰቶች በከፋ ሁኔታ መጨመራቸው ተመላክተዋል። ኢትዮጵያ ባለፉት ሶስት አመታት የሚፈጸሙ ሰብአዊ መብት ጥሰቶች መጨመራቸውን የገለጸው የኢትዮጵያ ሰብአዊ መብቶች ድርጅት ጥምረት ነው። ሰብአዊ መብት ጥሰቶችን በተመለከተ የሰብአዊ መብት ድርጅቶች በየጊዜው ሪፖርት የሚያወጡ ቢሆንም የተጠያቂነት ስርዓት ባልሰፈኑ ለችግሮቹ መፍትሄ መስጠት አልተቻለም ተብሏል። ፖሊስ ስለ አርቲስት አንዱ አለም ጎሳ እጮኛ አሟሟት መረጃ ሰጥቷል። የአዲስ አበባ ፖሊስ ታዋቂው ድምፃዊ አንዱ አለም ጎሳን ከእጮኛው ቀኒን አዱኛ ሞት ጋር በተያዘ በቁጥጥር ስራ ውሎ ምርመራ እያደረገበት መሆኑን አስታውቋል። ቀነኒ አዱኛ መጋቢት አንድ ቀን 2017 ዓ.ም ምረት ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖሩበት ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለህልፈት ምክንያት መሆኗ ፖሊስ አመላክቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀኒን ሞትን ተከትሎ በርካቶች አዘናቸው ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀኒን አዱኛ ከበረንዳ ላይ በወደቀችበት ወቅት በቤት ውስጥ የነበረው ባለቤቷ ድምፃዊ አንዱ አለም ጎሳን በቁጥጥር ስር በመዋል ምርመራ እያደረገ መሆኑን አሳውቋል። ፖሊስ የሟች አስክሬን ላይ ተጨማሪ ምርመራ እንዲደረግ ወደ ዳግማዊ ምኒልክ ሆስፒታል መወሰዱን የገለጸ ሲሆን የአርቲስት አንዱ አለም ማናጀር ለሊሳ እንድሪስም ይህንን አረጋግጦ የቅብር ስነ ስርዓቷን ዛሬ ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ህንፃ ወድቃና ንጋት 11 ሰዓት አካባቢ መሞቷን ለሊሳ ተናግሮ አንዱ ዓለምና እና ቤተሰቦቹ ወድቃ እንዳገኟት አስታውቋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ ነው የሞተችው፣ ሁኔታውን ለማጣራት ምርመራ ተጀምሯል ብሏል። ማናጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይል ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ አመት በላይ መኖራቸው መሆናቸውን ተናግሯል። አንዱ ዓለም ነው ወደ ሆስፒታል የወሰዳት ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጭ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱ ዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲልም አብራርቷል። ማናጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው በማለት ወቅሰው ጉዳዩን እስኪጣራ ድረስ ሰዎች በትዕግስት እንዲጠብቁ ጠይቋል። ጥንዶቹ በቅርቡ ትዳር መመስረት እቅድ እንደነበራቸው ማናጀሩ ለቢቢሲ ተናግሯል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርስቲ የተመረቀችው ቀነኒ በሞዴሊንግ ባንኪንግና በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎችን እየተነሳች እንደነበር ተገልጿል። ድምፃዊ አንዱ ዓለም ጎሳ በአሁኑ ወቅት በፖሊስ ቁጥጥር ስር የሚገኝ ሲሆን የቀኒን ሞትን በተመለከተ የአዲስ አበባ ፖሊስ የሚያካሂደውን ምርመራ ሲጠናቀቅ ውጤቱ ለሕዝብ እንደሚያሳውቅ ገልጿል።